በልጇ ቀልድ አታውቅም። በወንድ ልጆቻቸው በተለይ ቀልድ አያውቁም። በልጆቻቸው ከዚህ ነገር ተቆጠቡ እባካችሁ። እናንተ የመጣችሁት ለአላማ ለስራ ነው፣ ሰርታችሁ ለመለወጥ ነው የመጣችሁት ማለት ነው። እዚህ ጋ ለምሳሌ አሁን አፏን ግጥም አድርጋ እዚህ እቃ ስታጥብ ወንዱም አጠገቧ ምን እያለ እየተሽለጠለጠ መዳም መጣች አጋጣሚ አይደል እንዴ? እኛ በቪዲዮ ባየነው ልክ ነው። እዚህ ጋ መጥቼ እንድትማሩበት እማዋራላችሁ። ነገር ግን መዳም የምልታረጋት እንደምትችል የሚታወቅ ነገር የለም አይታወቅም። ተጠንቀቁ። እነሱ በተለይ ወንዶች ኩሽና ሲገቡ፣ እናንተ ስራ ቀይራችሁ ወደ ሳሎን እቃችሁን ምናምን ብድግ ብድግ ለማድረግ ሂዱ ማለት ነው። በተለይ አዲስ የመጣችሁ ቶች እናንተ የምታውቁት ነገር የለም ገብቷችኋል። እዚህ ጋ መዳም ለምሳሌ ማለት ነው አሁን ልጁ ቢወድሽ እንኳን ልጁ ቢወዳችሁ እንኳን ሸቃላ ከደማ ፍቅሩ ልሞት ነው እታነቃለው ቢላት እንኳ ታነቅ ነው የምትለው። በፍጹም እውነቴን ነው። እንዲያገባችሁ እንኳን አትፈቅድም። በጣም ነው ሸቃላ የሚጠየፉት ማለት ነው። እና በአንዳንዶቻችሁ ምክንያት ደግሞ መላው የአረብ ሀገር ሴት አታሰድቡ። እዚህ ጋር ለምሳሌ ለአላማን የመጣ ነው ቆመን እንቅር ምናምን። ይሄ ደግሞ ሲጀመር ሪሌሽንሽፕ፣ ትዳር ምናምን አይደለም። ትዳር ከፈለጋችሁ አገር ትዳር ሞልቷል። ትዳር አይደለም። እኛ ያጣ ነው ብር ነው ገንዘብ ነው ትዳር በራሱ ችግር ነው። ወንድ በራሱ ችግር ነው። ሀባይቢ እውነቴን ነው። ተጠንቀቁ፣ ህይወታችሁ ይበላሻል። ለምሳሌ ከዚህ ልጅ ጋር ቀስ በቀስ ዛሬ ማውራት ጀመርሽ፣ ነገ ወደ እንደዚህ እንደዚህ ከጀመርሽ የሆነ ፍቅር ይዞች ምናምን የሆነ ነገር ልትሳሳች ትችያለሽ፣ ልታረግዢ ትችያለሽ። አረገዝሽ፣ በተለይ ኮንትራቶች ተጠንቀቁ፣ ኮንትራቶች አርግዛችሁ እንኳን የትን መውጣት አትችሉ። ኦኬ እዛ ጋ እስክትወልጂ ያግቱሻል። ወለሽ፣ ልጅሽ ትቀማያለሽ፣ አገርሽ ዲፖርት ትደረግያለሽ። ኦኬ እዚህ ጋር ባህላልም ወለድሽ፣ በሃራም ልጅ ልጅ ነው ለእናት አደል። ለምሳሌ እኔ በሃራምም ይሁን ባህላል አረገዝኩኝ፣ ከዛ ወለድኩኝ፣ ልጄን ቀምተው ኢትዮጵያ ዲፖርት ቢያደርጉኝ አስባችሁታል? ህሌና ምን ሊጠይቀኝ እንደሚችል የዘላለም ህሌና እርፍት ነው ማጣው። የህሌና እርፍት ማጣት ደግሞ በጣም ሞት ነው፣ በጣም ሞት ይሻላል ማለት ነው። ስለዚህ በጣም ተጠንቀቁ ኦኬ። ተጠንቀቁ ባካችሁ፣ ፕሊስ ፕሊስ ፕሊስ፣ ተጠንቀቁ። እንደዚህ መቅጠም አያስፈልግም። ከአረብ ወንዶች ጋር መዳሞች ራሱ በጣም ነው የሚጠረጥሯቸው። አንዴ ካያችሁ እናንተ ሁሌም የእነሱ ቆሻሻ ናችሁ። ኢቨን ኑጹ ብትሆኑ ጥሩ ሰራተኛ፣ ታታሪ፣ ጎበዝ፣ ታማኝ ብትሆኑ ራሱ እናንተ ከዛ በኋላ አንድ ቀን ስህተት ከተገኘባችሁ ቆሻሻ ናችሁ። የእውነቴን ነው። እንጀራችሁ ላይ በት ነው። አቁሙ። ይሄ ነገር ማለት ነው። በአንዳንዶቻችሁ ምክንያት ደግሞ የብዙ ህይወት አታጨልሙ። አሁን እዚህ ጋር ተፖስተች አይደል? ተፖስታ ሌላውም ሀበሻ ሰራተኛ እንደዚህ ነው፣ ባለጌ ነው፣ ከወንዶች ጋር እንደዚህ ያደርጋሉ የምንባለው አብዛኞቻችን እንደዛ እናደርግም። በጣም ጠንካራ እንኳን ኮንትራት ቤት ይቅርና ጠፍተው የሚሰሩ እህቶች ነጻነት ያላቸው እንደፈለጉ ወጥተው የሚሰሩ እንኳን እንደዛ አያደርጉም። አላማቸውና አላማቸውን ብቻ ነው እዚ ጋ እንትን እያሉ ያሉት ለማሳካት እየሞከሩ ያሉት እንኳን እዛ ኮንትራት ቤት ታግታችሁ የምትኖሩ ይቅርና ማለት ነው። ስለዚህ ተጠንቀቁ ማለት ነው፣ ተጠንቀቁ። እዚ ጋ ታርጌት ማድረግ ያለብሽ አንቺ ገንዘብሽን ነው። ወንድ ጠፍቶ ወይም ወንድ ፍለጋ አይደለም። እኛ አረብ ሀገር የወጣ ነው። ኦኬ፣ ጥሩ ወንድ የሚመጥንሽ ከሆነ እኮ የሚሆንሽ ከሆነ የሕይወትሽ አጋር ሊሆን የሚችል ወንድ ከሆነ እኮ ችግር የለውም። ግን ደግሞ አይሆንም፣ አረቦች ጋር አትጀምሩ፣ የማይሆን ነገር ማለት ነው ጊዜዊ ነው የሚጠቀምብሽ እንጂ እንኳን አረቦች ተኝና የዛሬ ሀበሻ ወንድ ራሱ በቃ ይህ ሀበሻ ነው፣ ጥሩ ሰው ነው፣ ምስኪን ነው ምናምን ብለሽ ራሱ ለትዳር አጋር ይሆነኛል ብለሽ አስበሽ ከሱ ጋር ብዙ ጉልበትሽ ጨርሰሽ ገንዘብሽ ጨርሶ በልቶሽ ራሱ እንደ ማስቲካ አኝኮ የሚጥሉ ወንዶች እያያችሁ ነው፣ ሀበሾች ራሱ ማለት ነው። እንኳን አረብ ሊቀበልሽ ማለት ነው። ኦኬ አረብም ቢሆን መጫወቻ ነው የሚያደርጓችሁ። ተጠንቀቁ። ስፔሻሊ ወረቀት የሌላችሁ እህቶቼ ከአረቦች ጋር አትግማሙ። የዘላለም የህሊና እረፍት ነው የምታጡት። ኦኬ ምስኪኖች እህቶች ደግሞ አሉ አላማቸውን ለማሳካት ቀን ከሌሊት የሚጥሩ፣ የሚለፉ፣ የሚደክሙ ላባቸውን ጠብ የሚያደርጉ ማለት ነው። የእነሱ እንጀራ ላይ አፈር አትበትኑ፣ አቁሙ። ሪሌሽንሽፕ፣ ፍቅር፣ ትዳር ከፈለጋችሁ ከሀገራችሁ ወንድ ቢጥላችሁም በልቶም እንደማስቲካ አኝኮ መጨረሻ ላይ ቢተፋችሁም ይሁን ችግር የለውም እናንተስ የምትፈልጉ ያደለ አደለ። ግን ደግሞ ከአረብ ላይ መዳም ቤት ውስጥ ሆናችሁ እንደዛ አይነት ነገር አታድርጉ። ካልሆነ እኮ ግዴታ ከሆነ እኮ ከመዳም ቤት ውጭ ይቻላል። እዚህ ጋር መዳም ቤት አማና ትታ፣ ቤቷን አማና ትታ ሄዳ እናንተ እንደዚህ ከወንድ ልጇ ጋር ከምትርመጠመጡ ካሜራ ሁላ ሊኖር ይችላል። በአሁኑ ሰዓት ካሜራ ሀቢብቲ ካሜራ የሚታየው ካሜራ ሳይሆን፣ በብሎን ካሜራ አለ፣ በእስክርቢቶ ካሜራ አለ፣ በመስተዋት ካሜራ አለ። በእቃ ኖርማኒ ኩባያ ይመስልሻል፣ ግን ካሜራ አለ። እያንዳንዱ ነገር ማለት ነው። በመነጽር ካሜራ አለ። እንዴ፣ ኩሽና ላይ በሚቀመጡ የኩሽና እቃ ናቸው ብለሽ የምታስባቸው ነገሮች ላይ ካሜራ ሊኖር ይችላል። ኦኬ፣ እዛ ላይ ትታያለሽ አንድ ቀን። አንቺ ኮ ምንም አላደረግሽም፣ እሱ ግን አጠገብሽ መጥቷል። አንቺም እዛው ነሽ፣ እቃ ልታጥቢ ምናምን ሌላ ታሪክ ነው የምታነበው መዳም ስለዚህ አላማችሁን አትርሱ ደግሞ ጠንካራ አብዛኞቹ የኢትዮጵያ ሴቶች ጠንካራ አይደላችሁም ሪሌሽንሽፕ ትጀምራላችሁ አምናችሁ አጋጣሚ ልጅ ሊረገዝ ይችላል ልጅ ከተረገዘ በኋላ ሁላችሁም አላማችሁ ማለት ነው አብዛኞቻችሁ ከመቶ ዘጠና ዘጠኝ ፐርሰንት አደባባይ ለልመና የምትወጡት ኢቨን ቆፍጠን ብላችሁ ለመስራት እንኳን አትሞክሩ ወልዳችሁ እንኳን እኮ ማሳደግ ብትችሉ በራሳችሁ ወንዱ ጥሏችሁ ሲሄድ ልጃችሁን ቀጥ አድርጋችሁ ራሳችሁን ቀጥ አድርጋችሁ ማስተዳደር ብትችሉ ጥሩ ነው፣ ግን ደግሞ ሐሞት የላችሁም። የዛን ያህል የምሬ ነው። አብዛኞቹ ሴቶች ሐሞት የላችሁም። ሰው እኮ የሆነ ሪሌሽን ሲጀምር ምንም ቢያጋጥመኝም ብወድቅም እነሳለሁ ብሎ ነው። ግን ደግሞ እናንተ ውድቀቱን ብቻ ሳይሆን የምታስቡት ጊዜያዊ ስሜቱን ነው ነው። ጊዜያዊ ስሜቱን ብቻ ሳይሆን ይሄ ጊዜያዊ ስሜት ምን አይነት ጣጣ ጣጣ ይዞ እንደሚመጣ አይታወቅም። ያ ይዞት የመጣውን ጣጣ ደግሞ እቋቋመዋለሁ ቢመጣም ብላችሁ ነው መጀመር አለባችሁ። የሆነ ነገር የማትቋቋሙት ነገር ውስጥ አትግቡ። እንዴ አንድ ልጅ እንኳን ማሳደግ አትችሉም እኮ። ማሻለ በጣም ብዙ ተሳስተው ወልደው አግብተውን ባህላልም ወልደው ግን ባሎቻቸው ጥለዋቸው ሲጠፉ እነሱ ግን ልጃቸውን ተሸክመው አረብ ቤት የሚሰሩ አሉ። የሚገርሙ በጣም የሚደነቁ ጎበዝ ጎበዝ ሴቶች አሉ። ኦኬ። እናንተ ግን ከዛ ሴቶች ጋር እኩል ትወዳደራላችሁ ወይ? ነገ ይሄ የጊዜያዊ አምስት ደቂቃ ስሜት ይዞት የሚመጣው ጣጣ ትቋቋማላችሁ ወይ? ወይስ እኔ እኮ እንደዚህ እንደዚህ አድርጌ ነበረ ጥሎኝ ጠፋ እንደዚህ ሆኜ ምናምን ልትሉ ነው? ላ ሐቢብቲ ተቆጠቡ። በተለይ መዳም ቤት ውስጥ ያላችሁ ሴቶች ወላሂ ተቆጠቡ። እኔ በውስጥ ብዙ ነገር እየተላከልኝ ነው፣ ግን አደባባይ ማውጣት አልፈልግም። በጣም ተቆጠቡ። በጣም ነው የሚያስጠላው፣ በጣም ይደብራል እንደዛ አይነት ነገር። ለማንኛውም ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ። ቻው። በሌላ በአዲስ ቪዲዮ እስከሚመጣ መልካም ጊዜ እላችኋለሁ።